እስልምና እውነት እንደሆነ እኔም አውቃችሁ አሉ መቶ ያናገሩ ያሉ እስልምና እውነት እንደሆነ አውቀው ግን የሆነ የሚፈሩት ነገር አለ። ለነሱም እንዲሁም ደግሞ ገብተውም ደግሞ እንትን ላይ ያሉ ፊትና ላይ ያሉ ሰዎች ለነዛ ሰዎች የሚል ጥያቄ እስላምን ተቀብለው ላሉ ሰዎች የመጀመሪያ መክራቸው አንደኛ፣ ይህን ኢስላምን በህይወታቸው ሳሉ በማገኘታቸው አላህን በጣም ያመስግኑት። ኢስላም ነገ መንቅያማ ከጃሀነም እሳት የምትጅኑበት ብቸኛ መንገድ። መጀመሪያ አላህን አላህን ማመስገን። ሌላኛው ነገር የእስላምን ህግና ስርዓትን በመማር ላይ እንዲጠረች ነው። ያንን ይማሩ። ሰሃቦች ከሰለሙ በኋላ ወዲያው ከነቢዩ ስለ ላ ስለም እውቀትን ይቀስሙ ነበር። ከዚያም ለትውልድ አስተማሪዎች ሆነዋል። እንደነሱ እንዲሄዱ ነው የሚመክረው። ለመግባት አስበው ልክ እንዲሁ ደግሞ፣ ነገር ግን ቤተሰብ ምን ይለኛል፣ ጓደኛ ምን ይለኛል፣ ማህበረሰብ ያለሁበት ምን ይለኛል ብለሚፈሩ ሰዎች ይሄን እየጎተጎታቸው ያለው ሰይጣን ነው ሰልም እንዴት ይሆናል እያለ እያስፈራራቸው ያለው ሰይጣን ነው ሰይጣን ጉትጉታ ደግሞ ሰው እጅ አይሰጥም በዛቻለ አትፍሩ እናንተ በፊት የሰለሙ ልጆች ምን ደርሶባቸዋል ብለን ተመልከት ምንም አልደረሰባቸዋል በዛ ከተባለ የተወሰነ ቀን ያ ቤተሰብ ሊከብድ ይችላል እዛም ምንም በቃ ጽናታቸውን ካዩ በቃ ተስፋ ይቆርጣል ይተውል አደጋ የሚያደርሱባቸው ከሆነ እነዚህ ቤተሰቦች በእናንተ ላይ የዛኔ ጥንቃቄያቸውን ትወስዳላቸው ያን ያክል ከባድ ካልሆነና ግን አምነው ከተቀበሉበት በቃ በእውነታችሁ ላይ ትሰናላችሁ። ምንም ቢሆን ግን አደራ እዚህ ዓለም የመጣንበትን ዓላማ እንወቅ። እዚህ ዓለም የመጣ የሰው ልጅ የፈጠረውን ፈጣሪ በብቸኝነት ተገዝቶ እንዲሄድ፣ ቤተሰብን አርሊ ቤተሰብ እነሱ ላይም ግዴታ አለባቸው። አንድ አምላክ ተገዝተው እንዲሄዱ ምን አንዱን አምላክ አላህ Subhanahu ወተዓላ ስለዚህ

በምድራዊ ህይወትህ በመልካም ተኖራችሁ ክርስቲያን ቤተሰቦች ፣ ነገር ግን እምነትን በተመለከተ አዳራ ወደ እኔን የተመለሰን ሰው መንገድ ተከተሏል። ለምን ብቻህን አትኖርም? እዚህ አለም ላይ በእምነትህ መፅናትና እምነትን አጥብቀህ መያዝ አለብህ። ይሄ ነው መሆን ያለበት። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ ወጣት እስልምናን ይቀበላል። አንድ ወጣት እስልምናን ተቀበለ። በመቀበሉ ምክንያት እናት ትሰማና፣ በመካ ምድር ላይ በዚያ በፀሐይ በዚያ በሚያንቃጥል ፀሐይ ራሷን አሰጣች። ውጭ ላይ ሄዳ ተኛች። ውጭ ላይ ሄዳ ተኛች። ህዝብ ለመናፈቅ ቤተሰብ፣ ጎረቤት እንዳለ ህዝብ ተሰባስበው ለመሯት፣ አልገባም ማለች። ለምን ልጅ እስልምና ተቀብሏል። ስለዚህ እስልምና እስካልተመለሰ ድረስ ወዳለንበት ነታችን በአዳም ልኮላ እዚህ ራሴ የተሰቃየች ነፍሴ ተሰቃይታ ለፀሐይ፣ የተቃጠልኩኝ ምግብም አልበላም፣ ውሃም አልጠጣም እስከ ሞት ድረስ እቆያለሁ። በዚህ ላይ ያለች ልጇ ሰማ፣ ተጠራ ሲመጣ እንዳለ ህዝብ ተሰባስበዋል በሩ ላይ። ምን ሆናቸው ነው ሲላቸው፣ በጣም ይወዳታል ደግሞ እንደሚወዳት ታውቃለች። እናትህ ማመንህን መስለምህን ሰምታ ራሷን በዚህ በፀሐይ ላይ ያስትታለች።

እያንዳንዷ ነፍሰሽ አይነ እያየ እየተሰቃየሽ እየሞት እየሞት እየተነሳሽ እየሞት መቶ ጊዜ ባይ በፍጹም እኔ ከኢስላም አለመለስን ተስፋ ቁረጫ ለት። በጣም ነው የሚወዳት ነገር ግን ከአምላክ በላይ አትለች። የፈለገ የዚህ አለም ሰው ጠፊ ነው፣ ያጅማ ይህ ስሙ ሁሉም ወደ አፈር ይገባል። ሁሉም ከምድር በታች የሚሆንበት ጊዜ አለ። ያሰቃያችሁ ውስጥ የተወሰነ ጊዜ ነው። እነዚያ ለፈርዖን ሊደግሞ የሄዱት ደጋሚዎች የሙሳንና የሃሩንን ተአምር ባዩ ጊዜ ተደነቁ። ከአምላክም ዘንድ የመጣ መልእክተኛ መሆኑን ሙሳን አረጋገጡ ወይ ተማመን። የፈርዖን ግፍና በደል አልከለከላቸው ቃሉ አመና ብረቢ ልዓለሚን አሉ። እንሆ በአለማቱ ጌታ አምነናል አሉ ረቢ ሙሳ ወሃሩን በሙሳና በሃሩን አምላክ አሉ። ፈርዖን ዛተባቸው። ቃለ አመንቱም ለሁ ቀብላ አን አዘነ ለኩም እኔ ሳልፈቅድላችሁ አመናችሁበት ሙሳ

በዚህ በምድር ላይ ብቻ ነው። አለቀው እዚህ አልፋል። በቃ በሞት የሚገላገለው ነገር አለ። ቅጣት የፈለገ ቤተሰብ እንዲያደርስ፣ የቀጣዩን ዓለምስ አላህን ክደህ ከሆነ በፍጹም ሞት የለበትም። ቀጣዩ ዓለም لا يموت فيها من ቤት ሳይቀን ከአምላክ ፊት መቆም አለ፣ መጠየቅ አለ። እዛኔ ላለው ሰው ይዘጋጃል እንጂ ከወዲሁ ለአምላኬ ምን አዘጋጅቻለሁ፣ ምን እመልሳለሁ እርሱም ክጄ ምሬ የሚለው ሊያስጨንቀው ይገባል እንጂ ቤተሰብ ምን ይለኛል፣ ጓደኛ ምን ይለኛል ብሎ በፍጹም አምላክን አይ። ሰማይ ምድር የሚፈጥረው አምላክ ለፍስት ይቀጥ ብላችሁ ተመልከቱ። ይህን ለሰው ሰማይ ፈጥሮ ምድር ፈጥሮ ሁሉን ጸጋም ሟልቶ ይሄ ዓለም አምጥቶ ለአንድ ያጓደለብህ ነገር የለም ሲነሳ ለንጹህ አየር ታገኛል። ይህን አየር ዲ ይዘው ይህ ሰው ልጅ ባንዴ እኮ ይሞታል ታውቃለህ። ይህን ሁሉ ጸጋ ፈጥሮ ምን ብሎ ይሄን አምላክ መካድ፣ በሱ ጸጋ እየኖርን፣ በሱ ኒዕማ እየኖርን ይህ ከባድ። እናንተ አጠቃላይ ቤተሰብንም ሆነ ምንም አይነት ነገር ሳትፈሩ ቤታችሁ ለአምላክ ለአላህ ስብሓነ ወተዓላ ታማኝ ሁናችሁ እችን አለም መሰናበት አለባችሁ። አንዱን አምላክ ተገዝታችሁ መሰናበት እችን አለም መንጠቅ አለባችሁ። ታቸው ይሄ ነው እርሱን

በጣም ጥሩ ነገር እንግዲህ በየመንገዱ ላይ ፕሮቴስታንት ሰባኪዎች ሊያገኛቸው ይችላሉ ነው። የዛን የነዚህ ሰዎች በሚያገኙ ጊዜ ሶስት ጥያቄዎችን ስጠል ሶስት ሀሳቦችን ስጠን፣ እነርሱን አፋቸውን የምናስይዝበት ለሚሰብቱን ሰጠቃዎች የሚል ነው። አይሰማም እንደ ልጆች ይሄን ለማወቅ መጀመሪያ ምንድነው የሚያነሱት ሀሳብ፣ የሚጠይቁን ጥያቄ ምን ሊሆን ይችላል የሚለው ቀድማችን ማወቅ አለባቸው። ማንኛውም ፕሮቴስታንት መጥቶ ኢየሱስ ክርስቶስ ጌታ መሆኑን እንዲሁም ደግሞ አዳኝ መሆኑን ተቀበል ይልሃል፣ አይደለ አንደኛ ጌታ መሆን አንተ ሊያድን ተመጣ አዳኝ መሆኑን ተቀበል፣ ስለዚህ አምልከው ይላል። እነዚህ ሶስቱን ብቻ ነው ያለው። እሺ ጌታ ወደሚለው ለቀጥታ፣ ጌታ መሆኑን ኢየሱስ ክርስቶስ ጌታ ነው ሲል ጊዜ የመጀመሪያው ጌትነት ለስንት ይከፈላል? ብለ አንድ መለኮታዊ ጌትነት አለ ለማለት የሰማይ የምድር ጌታ ተብሎ የተጠራው ማለት ነው። ሁለተኛ ደግሞ የስልጣን የሹመት ጌትነት አለ። የኢየሱስ ክርስቶስ ጌትነት ከየትኛው ነው ብለ ጠይቀው።